ሰሪ ነው። የአረብ ሀገር የቀን ስራ ለወንዶች የምትመኙ ሰዎች ማለት ነው። 300 ሺ 400 ሺ እየተቀበላችሁ የምታመጧቸው ሰዎች እግዚአብሔር ራሱ የሚሰጣችሁ ገንዘብ አይባርክላችሁ። ለምን እኛ እንኳን ቤት ውስጥ ሁነን ተመልከቱ፣ ይሄው ተመልከቱ። እንዲህ ነው የሚንጠረጠረና በት እንዲህ ነው የምንጨመቅ አያችሁት። ቤት ውስጥ ሆነን ነው እኛ። አሁን ቤት ውስጥ ነው ያሉት አይሲ በሌለበት ቦታ ለደቂቃ ቀርቶ ለሰዓታቶች ቀርቶ ለደቂቃ ለሰዓት ለግማሽ ሰዓት መቆም አንችልም። ተመልከቱ እንዴት እንደሚያደርግ። ይሄ ማለት አንዳንድ ሰዎች አረብ ሀገር ሲባል እንደ ቅጠል የምናፍስ ያለን ይመስላቸዋል። አረብ ሀገር ተሰቃይተው መከራቸውን አይተው የሚያመጡትን ገንዘብ የአላግባብ የምታውኑ ቤተሰብም ካላችሁ፣ እናት አባት ካላችሁ፣ ወንድም ካላችሁ፣ ባል ልጅ ካላችሁ፣ የትዳር ጓደኛ ወይም ደግሞ የፍቅር ጓደኛ ካላችሁ እውነት ይህ እንደዚሁ ነው የሚመጣ ገንዘብ። እናንተ እንኳ ብትበሉት ጤና ይሆናችሁ? በጭራሽ ማለት ነው። እኔ ዛሬ ሁሌ ማለት ነው ሁሌ የአረብ ሀገር እናቴ እንዲያለች አባቴ እንዲለኝ ወንድሜ እንዲያለኝ ከዳኝ እናቴ ሲሉ እንደዚሁን አንደኛ የኛ ችግር ነው። የኛ ችግር ነው አንዳንዴ ምንድን ነው፣ ሚዲያ ትምህርት ቤት ነው ስንል አረብ ሀገር ትምህርት ቤት ነው ስንል፣ ዝም ብለን በወሬ ብቻ መሆን የለበትም። ጥቅም የሌለው ወሬ ወይም ደግሞ የያዛችሁ ስልክ ለቁም ነገር ካልሆነ ስልክ መያዛችሁ ሚዲያ መጠቀማችሁ ለምን ያስፈልጋል? በየቲክቶኩ በየፌስቡኩ በየሁሉ ቦታው ላይ ተበላው፣ እንደዚህ ሆንኩ እንደዚህ ሲባል ምን የምንሰማ፣ ይሄ ማለት ደግሞ ለእኛ ለእያንዳንዳችን ትምህርት ቤታችን ነው ማለት ነው። ሶ ይሄ ማለት እያንዳንዳችሁ በያላችሁበት ለቤተሰቦቻችሁ፣ ለልጆቻችሁ ያው ልጃችሁን አታስተምራት እርዱ፣ የሚል አቅም የለኝም እርዱ ግን በአግባብ ለባል ባል ካለ ደግሞ ባል እራሱን ችሎ መስራት መቻል አለበት። የጋራ የሚሆን ነገር ከሆነ ሁለታችሁን በጋራ እያደረጋችሁ ተማምናችሁ መኖር አለበት እንጂ አንቺ በምትልኪው ገንዘብ እሱ የፈለገውን ሴት ሲያሽላላ ሲያንከራክራ ሲያንከለክል ወይም ሲያማርጥ እየኋላ፣ አንቺ ግን አረብ ሀገር የመረጥሽውን ሳትበይ የመረጥሽውን ሳትበብሽ እንደፈለግሽ እንኳን ንፋስ ሳያገኝሽ እንደዚህ በፀሐይ ቀቅል ያረሽ ወስደሽ የምትሰጪው ገንዘቡ ለጊዜው አንቺ በጣም ትጎጃለሽ። ለምን አረብ ሀገር ሁላችንም በብዛት ማለት ነው፣ በተለይ በአሁኑ ሰዓት አረብ ሀገር ማቃ ሀበሻ የለም እና የምንይዘውን ገንዘባችን በአግባብ መጠቀም አለብን። እኔ ፊቴ ልጅ እውነቴን ነው የምነግራችሁ። የእኔ ታናሽ የታናሽን የታላ ታላቅ የሶስት ጊዜ ታላቂ እና እኔን ስታዩ፣ እኔ የታላቅ ታላቅ ነው እንጂ የእውነት ታናሽ ምንድን ነው፤ ሙቀቱ ነው። የበፊቱ አገር ቤት ስመጣ የነበረኝ ፎቶ ቪዲዮ ገጾች ዛሬ የለም። ለምን? እዚህ ሀገር ሙቀት ነው ፊቴ ያጀበጀበ አይኔ ይኸው አይኔ እንዴት እንደሚሰሩ እንደሚያ ፊቴ የኖርማል አይደለም እውነትንም ነግራችሁ ውስጣችን ላያችን እንደዚህ ሆን ውስጣችን ምን ያህል እንደሚጎዳ ደግሞ ማሰብ መቻል አለባችሁ ስለዚህ አረብ ሀገር ያላችሁ ሁልጊዜ ተጎጂ ተጎጅ ተጎጅ መሆን የለብንም ጠንቃቃ መሆን አለባችሁ የያዛችሁት የምትይዙትን ሂሳባችሁን ደግሞ እናንተ ካልያዛችሁ ማን ልይዝላችሁ ትፈልጋላችሁ ሁልጊዜ የሚሳበበው አረብ ሀገር ያለች በእርዳታው የአረብ ሀገር በቤተሰብ እርዳታ የአረብ ሀገር ተጎጂ የአረብ ሀገር ተረጂ የአረብ ሀገር ዛሬ እናንተ ስትጎዱ፣ ነገ እናንተ ስትጎዱ የሚደርስላችሁ አካል እንደሌለ ማወቅ መቻል አለባችሁ። እኔ ከእናንተ አውቄ ሳይሆን እኔ አንዳንዴ ስለሚሰማኝ ነው። ስለማይበት ቲክቶክ እንኳን ብዙ አልከታተልም። ዩቱብ ላይ ግን ቆራርጥ ያመጡታል፣ ምናምን እናያለና እስከ መቼ ነው የአረብ ሀገር ገንዘባችሁን የምትበሉት? አትበሉ። እንደዚህ እያሆናችሁ ለአመታችን ጭምቅ እያደረጋችሁ እያሰራችሁ ለማንም ብርዬ አትስቱ። ለራሳችሁ ሁኑ፣ ራሳችሁን ይዛችሁ ኑሩ። ከሆነ ደግሞ ለራሳችሁ የፈለጋችሁትን ዘና በሉ፣ የምትፈልጉትን ግዙ፣ የሚያስፈልጋችሁን ብሉ፣ ጠጡ። አረብ ሀገር ካልበላችሁ ካልጠጣችሁ፣ በተለይ ወተት የምትወዱ ልጆች፣ ወተት የምትወዱ ልጆች ወተት ጠጡ፣ ሙቀት ስለሆነ ሙቀት ያስፈልጋል። ወንዶቹ ደግሞ ቀን ስራ የምትሰሩ ቀን ስራ የምትሰሩ ወንዶቹ ጨው በጥብጣችሁ ወይም መልህ በአረበኛ መልህ በአማርኛ ደግሞ ጨው በጥብጣችሁ ጠጡ፣ ሀይል እንዲሆናችሁ። ለምን እንደዚህ ባላባችሁ ቁጥር ሀይላችሁ ነው የሚወጣ፣ ሀይል ነው የሚወጣ። ቪንቶ ቪንቶ ካገኛችሁ በጣም ርካሽ ነው። ቪንቶ አንድ ቪንቶ ገዝታችሁ ወፈር አድርጋችሁ ጠጡ። ማታ ማታ ስትተኙ እንደዛ አድርጉ። በጣም የቀዘቀዘ ሙቀት ሆናችሁ በጣም የቀዘቀዘ የሆነ ነገር አትጠጡ። በጣም በረዶ የሆነ ነገር አትጠጡ። ለምን የኛ የአበሻ ሰውነት ሙቀቱና ቀዝቃሴው ሲቀላቀል እስከሚሰማመው ድረስ እንደ ለበጥ ይሰማል እና እውነቴን ነው። እኔ በተለይ አረብ ሀገር ያላችሁ እህቶች፣ ወንድሞች ሁላችንም ብንረዳዳ ብንተሳሰብ ብላለሁ። በተለይ ደግሞ በዚህ ላይ የማይረዳደውና ሁል ሁልጊዜ ራስ ወዳድ የሚሆነው የአማራው ማህበረሰብ ነው። ይሄ የአማራ ማህበረሰብ ሁልጊዜ ኢትዮጵያዊ ነኝ በማለት ሁሉን አቀፍ ነው፣ ሁሉ ለሁሉም ደራሽ ነው የሚሆነው። ግን ተመልከቱ፣ ትግሬን ተመልከቱ፣ ኦሮሞን ተመልከቱ፣ የራስ የራሳቸው ሲሆን ምን ያህል እንደሚሮጡ እንደሚደርሱ፣ ከኤርትራውያን ተመልከቱ። አንድ ኤርትራ ተቸገረ ከተባለ ወይም ማድረግ አለብን ከተባለ ብር ብር ነው የሚያደርጉት እና ይሄንን የምናደርገው ለእያንዳንዳችን ትምህርት ይሄንን አታቁም ለማለት ሳይሆን ታውቃላችሁ፣ ግን ልብ ይኑረን። ልባችን ለጥቅም ወይም ደግሞ ለተግባር እናውለው። አንዳንዴ ግዴለሽነት መሆን ዋጋ ስለሚያስከፍል ማለት ነው፣ ዋጋ ስለሚያስከፍል ዋጋ ሳንከፍል ጎበዞች ሆነን የመጣንበትን ዓላማ አሳክተን ለመመለስ ካስፈለገ እኛ ጠንካራ መሆን አለብን። ለቆምንለት ዓላማ ደግሞ ጠንካራ ሁንን መቆም መቻል አለብን። እኔ አሁን እዚህ ጋር ቁም የምንፈልገው እናንተ አታቁም ሳይሆን ውስጤ የሚሰማኝን ነገር መናገር ስለምፈልግ ነው። ተመልከቱ፣ ይሄው እንዲህ ነው የሚያለው። እንግዲህ አሁን ይሄ ስንት ሰዓት መሰላችሁ? ስንት ሰዓት ነው አሁን? ከስምንት ሰዓት ነው ከምሽቱ ማለት ነው። ስምንት ሰዓት ላይ ነው እንደዚህ ያላብኝ ያለ ለሁላችንም ትምህርት እንዲሆን ብዬ ነውና ቀን ላይ ደግሞ ፀሐይ ላይ ቃል ማጠብ እንደዚህ ውሃ የምናፈሰው ውሃ እንደዚህ የምናፈሰው ውሃ ሀር ነው፣ በጣም የጋመ ነው፣ በጣም ነው የሚገመው፣ ያቃጥላል። እና ይህንን ይዤላቸው የመጣሁት እንደ መከራ አይደለም፣ እንደ ሀሳብ ነው። እና ሁላችንም ግን ለቆምንለት ወይም ደግሞ ለመጣንለት አረብ ሀገር ስንመጣ ለምንድን ነው የመጣን? ጎበዞች መሆን መቻል አለብን። የአማራ ሴቶች ጠንካራ መሆን መቻል አለብን። አፈቅርሻለሁ ላለሽ ላለች ሁሉ ወይም አፈቅርሃለሁ ላለህ ሁሉ ታማኝ ማለት እጅ መስጠት ወይም ደግሞ በቃ ፍቅረኛ ካለኝማ ያለኝን ሁሉ በእሱ ስም ላስገባ፣ እሱ ማን ነው? እና የኔ የለፋሁበትን ገንዘብ የላቤን ደሜን ለእሱ በስሙ ማዞርለት ለምን ሲባል፣ እኔ የት ሂጄ ነው? እኔ ሙቼ ነው ወይስ ቁሜ ይህን ማደርገው? ስለዚህ እያንዳንዳችን ኃላፊነታችን ለመወጣት አንዳንድ ልጆች ገንዘብ እንዴት እናርግ? ቤተሰብ ገንዘባችን ገንዘባችን ሲያልቅ ባሉን ቤተሰቡን ይክሉናል፣ ይርቁናል ይላሉ እና ሲኖርሽ ነው አይወደዱሽ። ይህንን ማለት ደግሞ በዚህ ሰዓት ላይ እኔ ገንዘቤን እወዳለሁ። ገንዘቤ ያለ አግባብ እንዲወጥ አልፈልግም፣ ያለ አግባብ እንዲያልቅ አልፈልግም። በፕሮግራም መላክ አለባችሁ። ቸገር የባሏችሁ ቁጥር እየላካችሁ እናንተው ለወንድሞቻችሁ፣ ሞቻችሁ ለእህቶቻችሁ፣ ለእያንዳንዱ ቤተሰቦቻችሁ እናንተው ናችሁ ተጠያቂ። ለእነሱ ጥፋት ወይም ደግሞ እነሱ ያልሆነ ነገር እንዲደርሱ ተጠያቂ የሚሆኑት እናንተው ናችሁ፣ ሌላ ሰው አይደለም ተጠያቂ የሚሆኑት። ስለዚህ ሁላችሁም ካለንበት ወይም ደግሞ ከአሰማነው ካየነው ልንማር ይገባል። ሁሉም ነገር ትምህርት ቤት ነው። እኔ ልንጋራችሁ ገንዘቤን እወዳለሁ ለተቸገረ አረዳም ነው። ለቤተሰቦች ሲቸግራቸው አረዳም። ማለት ግን በፕሮግራም የማደርገው በፕሮግራም ከዛ ውጭ ቁም ነገር ለቁም ነገር የመጣሁለት ዓላማ አለኝ። ሰው የአለባገር ብሎ ሰው የሚጠለኝ ቤተሰብ ባለ የሚጠለኝ ሰው የሚጥለኝ የሚጥለኝ ምንድ ነው የኔ የዋህነት ስለሚበዛ ነው። የዋህ መሆን ሳይሆን ከየዋህ በላይ ከየዋሆች ጋራ ወይም ከብልጦች ጋራ ሆነው ብዙ ነገር መማር መመራመር ያስፈልጋልና ሁላችንም ልቦና ይስጠን። እውነቴን ነው፣ ልቦና ይስጠን። ልቦና ሲሰጠን ሁሉም ነገርና ለማንኛውም አመሰግናለሁ። ጉና አበዛሁባችሁ። ይሄ ቪዲዮ ግን አይታችሁ ኮሜንት፣ አስተያየት ስጡ፣ ወይም ቪዲዮ አይታችሁ ስጨርሱ ሀሳብ አስተያየት ስጡ፣ ምክንያቱም እኛው እርስ በርሳችን ካልተመማርን ካልተመካከርነ ማንም መጡ እኔን አንቺን አንተን ሊረዳን ስለማይችል ሁላችንም ለቆምንለት ዓላማ እንቆም ማለት እፈልጋለሁ። ላይክ አድርጉ፣ ኮሜንት ጻፉ፣ ሰብስክራይብ አድርጉ፣ ሸር አድርጉ። ምክንያቱም አንዳንዴ ሰዎቹ ሕመማቸውን ላንረዳላቸው እንችላለን። ሕመማቸውን እንድንረዳላቸው የምንችለውን በማድረግ የራሳችን አላፊነታችን መወጣት አለብን ማለት እፈልጋለሁ። አማራ ለዘላለም ያሸንፋል። እኔ በነገራችን ላይ አማራ የአማራ ፋኖ ሲያሸንፍ ሀገሪቱ ራሱ ብልጽግና በብልጽግና እንደምትሆን ሀገሪቱ እንደምትለወጥ እንደምትለማ ምንም ተስፋ ምንም ጥርጥር የለኝም። የአብይ አህመድ ስርዓትና ወንበዴ ለዘላለም የፍረስ ላይ። አመሰግናለሁ። መልካም ጊዜ